ሃይሚ ከብሩኬ የምትፈልገው ከሶሲ እንዲርቅ ከህይወታቸው እንዲያስወጣት። ሶሲ የምትባል ሴት ከሀይሚና ከብሩኬ ህይወት ውስጥ እንድትኖር አትፈልግም፣ ሃይሚ ማለት ነው። ሀይሚም ከዳኒ ህይወት ውጪ፣ ሶሲም ከብሩኬ ህይወት ወጥተሽ፣ ሀይሚና ብሩኬ የራሳችሁን ህይወት ብትኖሩ የተሻለ ነው። በዛሬው ቪዲዮ ሃይሚንና ዳኒን እልክ ውስጥ ለማስገባት ለማስቀናት ብላ ሆን ብላ ሶሲ ተመልሳ አንተ ጋ መጥታ እየተለጣጠፈች ሌላ ችግር ውስጥ እንዳታስገባህ ብሩኬ ተጠንቀቅ። የሶሲ አካሄድኒ አልተመቸኝም። የዳኒም አካሄዱ አልተመቸኝም። ሆን ተብሎ ሀይሚና ብሩኬ ለማለያየት የተሰራ ድራማ እንጂ ነገሩ ከባድ ሆኖ መፍታት አቅቷቸው አይደለም። ሰላም ለእናንተ ይሁን ውድና የተከበራችሁ የቻናል ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበድልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ እንግዲህ እንደተመለከታችሁት ሀይሚና ሶሲ መጥተው ነበረ። በመጀመሪያ ሶሲ፣ ለተመልካች ክብር ይኑርሽ። እኛ ሀይሚና ብሩኬን ስለምንወዳቸው እነሱ በሄዱበት ሁሉ እየተከተልን ሰብስክራይብ፣ ላይክ እያደረግን ኮሜንት እየጻፍን እንመለሳለን። እነሱን ስንል ማለት ነው። ግን መሰደብ የለብንም አይደል እንዴ? መጀመሪያ ለተመልካች ክብር ይኖርሽ። ሲቀጥል ደግሞ ሀይሚን በቀደም ጠይቀሻታን ከዳኒ ጋር ምንድን ነው ግንኙነት ግንኙነቶች ብለ ጠይቀሻት ምንም ግንኙነት የለኝም አሁንም የለኝም ወደፊትም ሊኖረኝ አይችልም ብላ መልስ መድሳልሽ ነበረ። ግን ሆን ብለሽ ሀይሚን በተመልካች እንድትጠላ ለማድረግ ተናጋሪ ለማድረግ ከብሩኬ ጋር እንድትለያይ ለማድረግ የምትጥሪው መጣር እውነት እግዚአብሔር አይወደውም። ሲያዊሽ ትዕግስተኛ ትመስል ያለሽ፣ ግን የምታደርጊውና የምትናገሪው ነገር ግን በጣም ከባድ ነው። ብሩኬን ዳኒ እልክ ውስጥ ያስገባል። ሶሲ ሃይሚን እልክ ውስጥ ታስገባታለች። እነዚህ ሁለት ልጆች ተግባብተው እንኳ ለመነጋገር አቅቷቸዋል። ችግሩ በጣም ቀላል ሆኖ ሳለ መፍታት እየተቻለ ግን ባለመደማመጥ፣ ቁጭ ብሎ ነገሮችን ሰከን ባለመንገድ ባለመነጋገር፣ እያከበዱት ችግርን ችግር እያስወለዱ ዛሬ የሆነች ቃል ይዛሉ ለነገ ማለት ነው። ከዛ ደግሞ ነገ ወዳ ደግሞ የሆነ ነገር እያደረጋችሁ እባካችሁ ለተመልካች እንኳ ክብር ይኖራችሁ። ሀይሚና ብሩኬ እናንተን የሚወዱ እናንተን የሚያደንቁ በሰው ሀገር በሰው ቤት የሚሰሩ እህቶች የእውነት ስለ እናንተ የሚጨነቁ ስለ እናንተ የሚያለቅሱ በጣም ብዙ ናቸው። የሰው እንባ በጣም ከባድ ነው። ስለዚህ እናንተ ወደ ራሳችሁ ተመልሳችሁ ሀይሚና ብሩኬ ለሚመለከታችሁ ለሚወዳችሁ ኦዲንስ እንኳ ክብር ይኖራችሁ። በተሰብ እንደምታዩት ነው። ቡታጀራ ገብቷል። ቡታጀራ ከወንድሞቻቸው ጓደኞቻቸው እዚህ አዲስ አበባ እንደዚህ እየተባለ እስከ መቼ እንደሚቀጥል እኔ አላቅም። ሆን ተብሎ ድራማ እየተሰራ ነው። ድራማ ደግሞ እንደምታዩት ነው። አይደለም እኔ የተጣላ ሰው የተኮራረፈ ሰው በቃ አይንሽን ማየት አልፈልግም፣ አይንህን ማየት አልፈልግም አትጥሩኝ እየተባለ እንደገና ድጋሚ ይገናኛሉ፣ ቪዲዮ ይሰራሉ፣ ሼር ይደራረጋሉ። የሚገርማችሁ ነገር ማለት ነው። ሰላም የሌለው ቪዲዮ፣ ፍቅር የሌለው ቪዲዮ ምን ይሰራላችኋል? እናንተ ምንም እኳ አይሰራም። እንደዚህ ሆኖ የተበላ ገንዘብ እውነት ቢቀርቢ በዚህ ልክ ራሳችሁን ዝቅ አድርጋችሁ ክብራችሁን ዝቅ አድርጋችሁ ቤተሰቦቻችሁ እየተሰደቡ ወንድሞቻችሁ፣ ጓደኞቻችሁ በቃ ካፋችሁ ራሱ የሚወጣው ቃል እንዴት እንደሚያስፈራ የእውነት እኔ እንጃ አላውቅም። ሀይሚና ብሩኬ ናቸው ይህን ነገር የሚናገሩት ብዬ እኔ ራሴን ጠይቄያለሁ። የእውነቴን ነው የምላችሁ፣ በጣም የሚደብር ቃል ነው የሚነጋገሩት። እነዛኞቹም አንዴ መቼም ያው እነሱ ሲናገሯቸው እነዚህኞቹ ደግሞ ይመልሳሉ። እልክ ማለት ነው። ስለዚህ እልኩን ተውትና የማይሆን ነገር ውስጥ ከምትገቡ ህይወታችሁን በሰላም በፍቅር ከምትወዱት ሰው ጋር አሁናችሁ ስራችሁን ብሰሩ የተሻለ ነው ብዬ ነው ማስበው። ውዴ ቻናል ቤተሰቦች፣ እስኪ ሀሳባችሁ አስተያየታችሁ፣ እናንተም ጻፉ። የሚያስታርቃቸው አንድ የሚያደርጋቸው ኮሜንት እጻፉላቸው የእውነት እኔ አላቅም። እኔ ግራ ግን ብትን ያለኝ ማለት እኔ እንዴት እያሰቡ እንደሆነ ምናምን እኔ አላቅም። የእውነቴን ነው የምላችሁ ማለት ነው። በጣም የሚደብር ማለት ነው። እና እስኪ ነገ ደግሞ በተስፋ እንጠብቃለን።